ሰላም፣ ሰላም፣ ሰላም እንዴት ናችሁ? ሙስሊምም ክርስቲያንም ባላችሁበት ቦታ ሰላማችሁ ብዝት ብዝዝት ይበል። እግዚአብሔር አምላክ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ እሱ ጥላ ከለላ ይሁንላችሁ። እግዚአብሔር ይጠብቃችሁ፣ ቤተሰቦቻችሁን ሁሉ ይጠብቅ። እንደዚሁም ብቅ ጥልቅ ፈካደ መቅነት ጠፍጠሽ ጠንቧ ብዬ ሄሉንና እንዳልክን እንደዚሁም ናቲን ይዤ መጥቻለሁ ማለት ነው። ትላንትና ሄሉ ላይፍ ገብታ ነበረ። እኔ የተለቀቀውን ነው ያየውቲ ማለት ነው። እና ላይፍ ገብታ አላየውም፣ ነገር ግን እሳት ጎርሳሳ ጭድ ጎር ሳሆን ዘራፍ እያለች ነበር ዘራፍ እያለች ጣምፓ እያለች ነበረ ትላንት ላይፍ ላይ ማለት ነው ሲቀጥል ደግሞ ትናንሽ ዩቲዩበሮችን አንዳለች ያለችው ማን እንደሆነ ባትታወቅም እኔ ከሆንኩኝ ደግሞ በቂ መልስ ሰጥሻለሁ የኔ እናት የኔ ሽንኩርት የኔ ቃሪያ የኔ ቲማቲም ሲቀጥል ትላንትና ለናቲም ለእንዳልክም መልስ ሰታለች። በተጎዳው ጊዜ ዞር ብላችሁ ያላያችሁኝ አሁን ምን ታይቷችሁ ነው ብላ ዘራፍ ዘራፍ ዘራፍ ዘራፍ እያለች ነው። እውነት ነው። የሰው ልጅ አንድ ማለት የጣሉበትን ሲያነሱበት ሁሉም ያብዳል። ይሄ በሴቱም በወንዱም ያለ ነገር ነው። ግን እዚህ ጋር ደግሞ እነሱ ላጠፉት ነገር ተጸጽተዋል። ጸጸት እያቃጠላቸው ነው። አንቺ እንደውም ደስ ሊልሽ እኮ ነው የሚገባው። ምክንያቱም ጸጸት ነው። እነሱ እድሜ ልካቸውን እየተጸጸቱ ነው የሚኖሩት። ምክንያቱም አንቺ አልገፋሻቸውም፣ መጥፎ ነገር አላደረግሽባቸውም። ለዛ ነው ደግሞ ክፋትም አልተናገረም። ናቲም ቢሆን ምንድን ነው አንቺን ያገኘ ሰው እድለኛ ነው አለ። እውነትም ነው እድለኛ ነው። ያለበት የራሱ የምታደርጊለት የምትሰጪውን ፍቅር ስለሚያውቅ ነውና፣ ነገሮችን ወደ ክፋት አትውሰጂ። አንደኛ ነገር ይቅርታ ተባባለችዋል። እንግዲህ እንዳልክም እንደተናገረው እኔና ሄሉ ታርቀናል፣ ይቅርታ ተባብለናል፣ እንደዋወላለን ብሏል። እንግዲህ የምትደዋወሉ ከሆነም ታውራላችሁ ማለት ነው። ስለዚህ ለምን ኦቨር ልትናደጂ እንደቻልሽ ባይገባኝም፣ ግን እነዚህ ልጆች አሞገሱሽ እንጂ ዝቅ አላደረጉሽም። ምክንያቱም አሁ በሆነ አጋጣሚ ውስጥ አንድ ፍቅረኛ እንይዛለን፣ ከዛም በኋላ የሆነ ክስተት እንትን የንለያያለን ከአንቺ የበለጠ ስቃይና መከራ የደረሰበት አለ አንቺ ቪዲዮ ላይ ስለምትታይ ነው እንጂ ቪዲዮ ላይ የማይታዩ ብዙ መከራና ስቃይ ያሳለፉ በፍቅረኞቻቸው የተጎዱ በፍቅረኞቻቸው እንዲህ ብዙ ነገርን እንዲህ ፊታቸው ላይ መጥፎ መጥፎ እንትኔት ፊት የሚያበላሽ ነገር የተረጨባቸው አሉ በፍቅረኛ ኧረ እግዚአብሔርን አመስግኝ መድሀኔ አለም ክሶሻል እግዚአብሔር አምላክ ክሶሻል እንዴ የይቅርታ ልብ መኖር አለበት ብዬ ነው የማስበው። እነዚህ ስሎች ተጸጸቱ። በቃ የኔ በሆነች ያሉት አሁን ነው፣ አሁን እየተቆጩ መጡ። ስለዚህ እንዲሁም እነሱ ጭንቅላታቸውን እድሜ ልካቸውን ሲከነክናቸው ስለሚኖር ደስ ሊልሽ ይገባል እንጂ ይሄን ያህልም እንዲከፋሽ አያስፈልግም ብዬ ነው የማስበው ማለት ነው። በእርግጥ አዎ፣ የዛኔ በታመምሽ በተሰቃየሽ ጊዜ ከጎንሽ አልነበሩ። ብዙ ነገር እኛ ጠንቅቀ እናቃለን አይደል? እኛ ከጎንሽ የነበርን ልጆች ነን። አዎ፣ እናቃለን። ነገር ግን ያንን ፈተና አሸንፈሽ አሁን ጀግና ሆነሽ ስለቆምሽ እንደዚህ ወርቀሽ የምትቀሪ መስሏቸው ነበር። እግዚአብሔር አምላክ ደግሞ አነሳሽ። በዚህ በአነሳሽ ጊዜ ደግሞ ፈጣሪሽን አመስግኝ እንጂ እነሱ ክፉ ስለሆኑ ለነሱ በቀልን ወይንም ለነሱ ክፋትን ለመናገር ባትሮጪ እኔ ደስ ነው የሚለኝ ማለት ነው። እና ሁሉንም በአይንሽ ያሳየሽ እራሱ እግዚአብሔር ነው። ገባሽ አይደለ? ይህን ብዬ ነው የማስበው ማለት ነው። መልካም ነገር ነው የተመኙልሽ። በቃ በአንቺ ህይወት ደስተኛ እንደሆኑ ነው የተናገሩት። ብዙ መከራንም፣ ደስታንም ሀዘንም አብራቸው አሳልፋቸው። ያለፈ ታሪክ አልፎ ቀርቷል ማለት ነው። እንደውም በዝምታ ብታልፊ ኑሮ በቃ ገለሻቸዋል ማለት ትችያለሽ። እሺ፣ ከዚህ በመቀጠል ደግሞ ስቀጥል አንዳንድ ልጆች የምትሰድቡኝ በፎቶ የምትፈ ምሱ ምናምን ብለሻል ማለት ነው። እኔን ከሆነ ሄሉ እኔን ከሆነ እናቴ ትሙት ህዝብ በጣም ነው የሚስቅብሽ። ምክንያቱም እንድትታወቂ ራሱ ቲክቶክ ላይ ያደረግኩሽ እኔ ነኝ። ጂጂ ይባላሉ ጠንቀቀሽ፣ ራስሽም ከስንት ጊዜ አመስግነሽኛል። ጂጂዬ፣ በጣም አመሰግናለሁ፣ እድሜ ለአንቺ። ብዙ ሰው በአንቺ የተነሳ ነው ያስተዋወቅሽኝ፣ ጥሩ ጥሩ ሰዎችን አግኝቻለሁ በአንቺ የተነሳ ብለሽ እኔን ከሆነ ማለት ነው። በጣም ደጋግመሽ አመስግነሽኛል። ሲቀጥል ደግሞ አንድ ሰው እኔ ከሆነ ነው አላውቅም። እኔ ቁጡ ነኝ፣ በፊትም ጠንቅቀሽ ታውቂኛለሽ ማለት ነው እና መልካም ይዋልልሽን ሰው ዛሬ የሆነ ደረጃ ስትደርሺ ለመዶቆስ አታስቢ። ሲቀጥል ደግሞ በአንቺ ማንም ይፈምስ የለም፣ ምክንያቱም ብዙ ከአንቺ የሚበልጡ ዩቱበሮች አሉ እና አብርሃም አሉ ስንት ስንት ሺ አንድ ሚሊዮን ሊደርሱ የደረሱ አሉ። እነሱ እንኳን እንደዛ አላሉ እኔ ከተናገርሽ ማለት ነው። ሲቀጥል ደግሞ የሰው ሰው ባየው መሰረት ሊናገር ይችላል። ያንቺን እድገት ያንቺን ለውጥ ስለሚፈልግ ነው። ምናልባት በያ በኩል ለተናገርኩሽ ተሰምቶች ሊሆን ይችላል። አይደለም እኔ ይቅርና እናትሽ ራሱ ትላንትና ተናግረዋል። ገባሽ አይደል? ማን እንደዚህ የሆነልሽ ወንድ አለ እኮ ነው ያሉሽ። ማን ነው ይሄን ያህል ክብር የሰጠሽ ወንድ ብለው እናትሽ ራሱ ተናግረዋል። እኔም ደግሞ እንደ ያብ የሚሆንልሽ ክብር የሚሰጥሽ ሰው የለም ብዬ አፍርጨዋለሁ። እናትሽ የደገሙትን ነው። እኔ እኔ የተናገርኩትን እናትሽም ደገሙት ማለት ነው። ይሄ ደግሞ ስድብ አይደለም። ክብር ለሚገባሽ ለወደፊት የሚያስብሽ ሰው ምስዋት እየዋለልሽ ያንን ነገር መረዳት አለብሽ። ያሳለፍሽ መከራዎች ማሰብ አለብሽ። እንደዛ ሲሰድብሽ እንደዛ ሲያንጓጥጡሽ የነበሩትን ሰዎች አስቢና፣ የያብን ያብ ደግሞ የሚያደርግልሽን አገናዝቢ። ነው ይሄ ምክር ነው እንጂ ስድብ አይደለም። በራሴ በኩል ጭንቅላት ያለው አይምሮ ያለው ሰው ይሄ ስድብ አይደለም። ሲቀጥል ደግሞ አንቺን የሚሰድብ እኔ በራሴ አንቺን የሚሰድብ አንጀት የለኝም። ምክንያቱም ከበፊትም እስካሁንም አንቺን እኔ እንጃ፣ ለአንቺ ያለኝ ቦታ የተለየ ነው። ማንም ሰው አይቀይሩ። ግን በማየው ነገር እናገርሻለሁ፣ እቆጣሻለሁ። አዎ ይሄ ቁጣ ነው እንጂ ስድብ ማለት እናትሽ እንዲትሁን እናትሽ እንዲት ረረረር ይሄ ስድብ ነው የሚባለው። ቁጣንና ስድብን ለይ ብዬ ነው የማስበው ማለት ነው። ሲቀጥል ደግሞ በፎቶ የምትፈምሱት እንዴት እንጂ ሄሉ እንድትፈምሺ ቲክቶክ ላይ እንድትታወቂ ያደረግኩት እኮ እኔ በሰበሰብኳቸው ልጆች፣ አሁን ትልቅ ደረጃ ያደረሱሽ ልጆች እኔ በሰበሰብኳቸው ልጆች ነው እንጂ እዚህ ከዩቱበር ውጭ ቲክቶክ ላይ አትታወቂም ነበረ። አዎ እንደ ማንኛውም ጌመር ገብተሽ ልትጫወቺ ትችያለሽ እንጂ ይሄን ያህል ገነሽ አልወጣሽም። ስለዚህ ቦታ የሰጡሽን ሰዎች ለመናገር አትድፈሪ፣ ጥሩ አይደለም። እግዚአብሔርም ከሰማይ ሆኖ ስለሚያይ ማለት ነው። እና አሁን እድሜ ምርጥ ምርጥ ጓደኛ እነ ረሂማን እነ እንትንን ያገኘሽ እኮ እኔ በሰበሰብኩት ነው። ይሄን ሁለታማ እንዳትረሽ ሄሉ እኔ ሰብስቤ ቢያስኩልሽ ነው። እኔን ከተናገርሽ ነው ምነግርሽ። ስንት ጊዜም አመስግነሽኛል ጂጂዬ። ጥሩ ጥሩ ሰው አስተዋል እግዚአብሔር ይስጥሽ፣ እግዚአብሔር ይሄ ሁሉ በአንቺ ነው ብለሽ ጎንበስ ቀና ብለሽ አመስግነሽኛል። ስለዚህ እኔ የወደድኩሽ አሁን ሳይሆን ከበፊትም፣ አሃዱ ብዬ ስጀምርም ቲክቶክር ላይም በአንድ ገር እንዲቆም ያደረግኩልሽ እኔ ነኝ። ጂጂ የምባለው ማንኛውም ሰው እንዳልክ ራሱ እንደ ጉድ የሚፈራኝ ሰው የነበርኩት እኔ ጂጂ ነኝ። ስለዚህ በአንቺ ልንፈግ ስለምንወድሽ ስለምናከብርሽ የአንቺን ውድቀት ስለማናቅ ስለማንፈልግ ልንቆጣሽ እንችላለን። እናት እንደምትቆጣው እህት እንደሚቆጡት ልንቆጣሽ እንችላለን። ገባሽ? ይሄን ያህልም ሊያሳዝንሽ አይገባም። ምክንያቱም መጥፎ ስድብ ወይ መጥፎ ቃል የተናገርነው ነገር የለም። እኔን ከሆነ አላቅም፣ ግን ያልሆነ እንትን ባትናገሪ ጥሩ ነው ብዬ ነው የማስበው። አሁንም እኔ በፍጹም እኔ አንቺን መቼም ቢሆን አልጠላሽም፣ ግን የሆነ ነገር ሳይ እናገርሻለሁ። ይሄ እናት እንደምትናገረው ነው ምናገረው። ወደሽም ጠላሽም ይሄ ባህሪ ነው፣ ማንም ሰው የሚያውቀው ባህሪ ነው። አልቶ ጠንቅቀሽም አንቺም ታውቂያለሽ። በቴሌግራም እንኳን ስቆጣሽ እንዴት ማለት እኔ ቃሌ ቁጣ ነው የሚመስለው፣ ግን ቁጣ ስድብ አይደለም። ማንም አልሰደበሽም። ከያብ ጋር ያብ የሚሆንልሽን እያየን ተያት ትክፊ። ይሄ ሰው እውነተኛ አፍቃሪሽ ነው። የበፊት ህይወትሽን ተመልከቺ። ከበፊቱ ተማሪ ትምህርቱ ሰጂ ማለት ይሄ ስድብ አይደለም፣ በፍጹም ስድብ አይደለም። ለሚያስተውል ሰው ስድብ አይደለም። ገባሽ አሁንም እኮ እኛ በተቆጣንሽ እንትን ባልንሽ ነው አደለ እንዴ ህዝብ ኮሜንቶች በተቆጡሽ ይሄ ሰው ለአንቺ መልካም ሰው ነው ባሉሽ ነው አሁንም እርቅ ፈጥረሽ እንትን ያልሽ የአንቺን ደስ አንቺ ደስ ሲልሽ ደስ ያላለን አለ እንዴ ሁሉም ደስ ነው የሚለው ገባችሁ ሁሉም ደስ ነው የሚለው ግን እኔ ትላንትና ምን እውነሽ እንደ ጦሽ ባላቅም እንደ ባላቅም ማለት ነው ስለዚህ ሄልዬ ወደ ራስሽ ተመለሽ ተመለሺ። ምክንያቱም ውለታ የዋለልሽን ሰው አትርሺ ለማለት ፈልጋለሁ። አንቺ በዩቲዩበር ራሱ ብዙ ተከታይ እራሱ አልነበረሽም። ቲክቶከር ላይ ስትመጪ ነው በጣም ህዝብ ሊከተልሽ የቻለው። ምክንያቱም አድምቀን ያንቺን ፖስተር ያንቺን እንትን በመልቀቃችን አሉ። መልካም ተከታዮችሽ እነ ቤቲ፣ እነ ኧረ ብዙ አሉ። እነሱ ከኔ ውስጥ የወጡት ማለት ነው ትልቅ ደረጃ ያደረጉ ቲክቶከር። ነገ ነገ እነሱንም እንደዚህ ብለሽ እንዳታስቀይሚ ነው የምልሽ ማለት ነው። እና ገና ለገና ሰው ከት አይባልም፣ እንደ በአንቺ ማንም የሚፈምስም የለም ይሄ ለእኛ ዩቱበር እኔ እንደ መደበሪያ ነው አያለው። መጥቼ እዚህ ጋር ለፍልፌ እተኛለው እንጂ በዚህ በሁለት ሺህ ምናምን ብር ምናምን አይበላም። ተረጋጊ እንጂ፣ ተረጋጊ፣ ሄሉ ተረጋጊ። እኔ እኔን ራሱ መናገርም አትችም እንጂ ድፍረትም ኑሮሽ እግዚአብሔርን በስመ አብ ወወልድ ወመንፈስ ቅዱስ እኔን ከተናገርሽ ነው የምልሽ ማለት ነው። ምክንያቱም ስድብንና ቁጣን ለይ ብዬ ነው የማስበው። ስድብ ማለት እናትሽ እንዲነሽ እንዲነሽ እንዲ መጥፎ መጥፎ ቃል አለ፣ ይሄ ስድብ ነው የሚባለው። ይሄ ግን ቁጣ ነው። ስለ ያብ እኔ ብቻ አይደለም፣ አለም ነው አለም ነው የተቆጣሽ። ምክንያቱም መልካም ሰው ስለሆነ እንድትይዥው፣ እንድትመለሽበት፣ መልካም ሰው ላይ እንድትወርቂ። ከዛም ከዛም እቅፍ አትበይ፣ አትተቃቀፊ። ባልሽን ካቀፍሽው የባልሽን ጠረን ብቻ፣ ባልሽ ያንቺን ጠረን ብቻ ይልመድ ብለን ተናግረናል። አዎ፣ ይሄም ደግሞ ትክክል ነው። ስህተት መስሎ ከታየሽ አላቅም። ምክንያቱም እኔ እስካሁን በሰራሁበት ላይ በራሴት ሲቀጥል ደግሞ ሕዝብ እየተናደደብሽ ስለሆነ አሁን አሁን ቀለበቱን በበቀ ምናልባት ቀለበቱን ይፋ ስላወጣው ይሆናል እንደዚህ፣ ኤሌክትሪክ ያሽ ይመስለኛል። አላቅም አላቅም። ቀለበቱን በቃ ብዙ ሰው እየተጨነቀ ነው፣ ብዙ ሰው እንትን እያለ ነው። ስናይፍ ታፔላው ላይ ቀለበቱ አለ፣ ጉጭ አደረግኩ። ይሄ ድራማ ሊሆን ይችላል ብዬ ጉጭ አደረግኩ። በቃ ትክክለኛ ነገር እኮ እኔ ተናድ። ለምን ሰው እንዲህ እስኪጨነቅ እስኪያብድ ድረስ ታደርሻለሽ? ያ አንቺ በፍቅር ብትመጪ በደስታ ብትመጪ ሁላችንም ነው የምንወደው። ይኸው ትላንትና አሁን ስለታረቅሽ የታየልሽን ራስሽን እኮ ማወቅ በክፉ ነገር ስመጪ ሰው ይናደዳል፣ ይበሳጫል። የተከታዮችሽን ቁስልና ህመምን ማወቅ አለብሽ። ህመም በቃ አንቺ ስትታመም ይታመማሉ፣ አንቺ ስትደሰች ይደሰታሉ። ይሄ ነው ማለት ነው። ሲቀጥል ደግሞ በልዑል ብዙዎቻችን ተናደናል። አዎ ወቅጠነዋል፣ ወቅጠነዋል። መልካም ከሰራ ይወቀጣል፣ ክፉ ከሰራ ይወድሳል፣ መልካም ከሰራ ይወድሳል። ህይወትሽን እንዳይበጠብጥ ነው ሁሉም ኮሜንቶች የሚጣጣሩልሽ ገባሽ? ይሄን ነው የምልሽ ማለት ነው። ግን ይሄን ያህል ተናድሮ በስማ ርር፣ እንዴ ሄልዬ ተይ እንጂ ተረጋጊ። እናቱ እናቱ ያለፈው መከራ አብረን የተሰቃየንን ከአንቺ ጋር ፍርድሜ ስንግጥ ደም ስናለቅስልሽ የነበሩትን አትርሺ ማለት ነው። አትርሺ ዛሬ ዛሬ አዲስ ነገር ላይ ዋልሽና አብረሽ ሲሰቃዩ ከአንቺ ጎን ለነበር ነው እንደዚህ አይነት መልስ የሚገባ አይመስለኝም። ለእኔ ከመለሽ ነው አላውቅም። ስለዚህ ቁጣንና ስድብን ለይ። ስድብ ማለት ማንም ሰው አልሰደበሽም፣ ተቆጥቶሻል። አሁንም ባየነው መሰረት እንሰራለን። ምክንያቱም ከአንቺ የበለጡ ብዙ ዩቱበሮች ስላሉ በነሱ አንዴ ፎቶ ተዘግዝቆ እኮ የሚሰደቡ አሉ። እነ አብርሃም ፎቶቸውን ዘግዘጉ አፈር ድሜ የሚያስግጧቸው የሩታን ሜ እነሱ እንኳን እንደ ይሄን ያህል ወጥታው ክፉ ነገር አልተናገሩም። ማርያምን ክፉ ነገር አልተናገሩም። እንደ በጣም እኮ ነው የነ አብርሃም ደጋፊዎች የነ ሩታ ደጋፊዎች እኮ ሲናደዱ የሚያደርጉትን አያውቁም። ስለዚህ ሄልዬ ተረጋጊ። በአንቺ የሚፈምስም የሚያድግም ያለ አይመስለኝም። እኔ ከተናገርሽ ለእኔ መደበሪያዬ ነሽ። ሳይሽ የሆነ ነገር እለፈልፋለሁ እወጣለሁ ማለት ነው። ግን እኔ እኔ እኔ እንትን ብለሽ የምትናገሪ አይመስለኝም አይመስለኝም። ምክንያቱም ልብሽ ያውቀዋል። ልብሽ ስለሚያውቀው ማለት ነው። ስለዚህ እነዚህ ልጆችም ላደረጉት ነገር ተጸጸቱ። እንትን አሉ ስምሽን በመልካም ነው እንጂ ያነሱት በክፉ አይደለም ያነሱት ሲቀጥል እንዳልክ ደግሞ አሁን በስልክ እናወራለን ብሏል የምታወሩ ከሆነ ይሄን ያህል የሚያናድር ነገር ምን አመጣ ነው የምለው ናቲም ቢሆን ትላንትና በቃ ከእጁ ስላመለጥሽው ስለተጸጸተ እንደዚህ ያለ ማለት ነው ለማንኛውም መልስ መስጠትሽ ጥሩ ሆኖ ሳለ በቃ አንዳንዴ ዝቅ ያሉ ዩቲዩበሮችን ይሄን ያህል ባትረግጪ መልካም ነው ብዬ የማስበው ሲቀጥል ደግሞ እኔ ተቆጣውሽ እንጂ አልሰደብኩሽም። አንጀቴ ራሱ መስደብን አይችልም። አንቺን አንቺን አይችልም። በቃ መወድሽ ደግሞ የወረት ፍቅር አይደለም። እንደ ወረት እንደ ማንኛውም ሰው አይደለም መወድሽ ማንኛውም ሰው ያውቃል። በንጹህ ልቤ ራስሽም ጠንቅቀሽ ታውቂያለሽ ማለት ነው። እና ስድብንና ቁጣ ለይ፣ ውለታን አትርሺ። ውለታሽ አለብኝ ልክ የሚለው ሲቀጥል ደግሞ ከያብ ጋር በፍቅር በአንድነት እንድትኖሪለን ስለምንፈልግ ነው። ከሱ ጋር እንድትለያየ አንፈልግም። ለዛ ነው ይሄን ያህል እንትን፣ ምክንያቱም ደስታሽ ማየት፣ ትላንትና አባትሽ ላይ ያለውን ፈገግታ፣ እናትሽ ላይ ያለውን ፈገግታ ስናይ እኛንን የምናውቀው ስሜቱ ማለት ነው እና ስለታረቅሽም፣ ሲከፋሽ ይከፋናል። አንቺ ልክ ጭር እና ባህሪሽን እንድታሻሽኝ ነው በቃ፣ የሆን ፍንጥዝ ፍንጥዝ አለው አለው ኪን ክን ክን የምትያትን ባህሪ ተይ ብለን ልንቆጣሽ እንችላለን። ስለዚህ ባየነው መሰረት ዩቱበር ሊወቅጥሽም ሊናገርሽም ይችላል። አትናገሩ ማየት ማለት አይቻልም። ምክንያቱም በሰራሽው መሰረት ነው የሚነገረው ብዬ ነው ማስበው። ለማንኛውም እኔን ከተናገርሽ በቂ መልስ የመለስኩልሽ ይመስለኛል። ሲቀጥል ደግሞ ምናልባት በንግግር ያስቀይምሽ ከሆነ ይቅርታ አርግልኝ ማርያምን ይቅርታ አድጌልኝ ግን አላስቀየምኩሽም ትክክለኛ ያለውን እኔ ምክንያቱም የምትሰሪው ነገር ሰው እውነት ነው ብሎ አይምሮ እየተመረዘ ስራ መስራት እያቃተው ስለሆነ ቀለበቱን ይዘሹ ቀረብሽ ገጭገጭ አድርጌ ለጠፍኩልሽ በቃ ይሄ ነው እውነትን እውነት የሆነ ውሸትን ውሸት ነው ሲቀጥል ደግሞ እንደ ድራማ ከሆነ እንደ ድራማ ነው መሰራት ያለበት እንጂ ሰው እንዲ ፌንት እስኪገጭ እንዴ ስለ አንቺ እኮ ያልተጨነቀ የለም እንዴ እማ ሆይ እራሱ ስንቴ ነው ለእኔ የደወሉልኝ። ስለዚህ አንቺ ህይወትሽን ኑሮሽን አስተካኪ። እኛ ትንንሽ ዩቱበሮች ነገ ትልቅ ነን፣ እግዚአብሔር ካለ ልታይንም ትችያለሽ። ለነገሩ እኔ ብዙ ከአረብ ውጭ እዚህ እንደ መደበሪያ ልጠቀም እችላለሁ እንጂ ኢትዮጵያ ሂጅ እንኳን አይመስለኝም። ግን ማለት ነው በእኔ ካዘንሽብኝ፣ ድዬ በጣም ወድሻለሁ። አይላቪ ሶመች እየጠላውሽን ቢሆን ወድሻለሁ። እየግን ኧረ በስመ አብ። ለማንኛውም አትናደጂ አትበሰጫጪ፣ የኔ እናት፣ የኔ ኮረሪማ፣ የኔ ነጭ ሽንኩርት ትላንትና እግዚአብሔርን አሳዘነችኝ። ክርስቶስ ኦዲንሱች የስቲ እኔ ቆይ፣ ክፉ ነገር ማለት ይሄን ያህል ጭንቅላት የሚነካ ነገር እኔን ከሆነ ነው፣ አላውቅም ግን ይሄን ያህል እኔን ደፍራ የምትናገር አይመስለኝም። ምክንያቱም እኔ ነኝ እንትን ማለት ስንት ጊዜ አመስግናኛለች እግዚአብሔርም ነው የምላችሁ። እድሜ ለአንቺ ጥሩ ጥሩ ሰው አስተዋወቅሽ እንጂጂ በጣም ነው የማመሰግነው እና የአንቺን ውለታ ሁሉ ትለይ ነበረ። እኔ እኮ ማለት ነው ግን ሄሉ እኔን አይመስለኝም። ለማንኛውም አንቺም ወደፊት ስሪ፣ እኛም እንሰራለን እንሰራራለን አሁንም አንቺን ከመለጠፍ ከመለጣጠፍ አኖ ለምን ስለምንወድሽ የአንቺን እድገት ደግሞ ከያብ ጋር ተጋብተሽ ወልደሽ እንትን ብለሽ ማየት ነው። ያብን የወደር ነው፣ ለምንድን ነው? ትክክለኛ ንጹህ ሰው። ምናልባት ሁሉም ሰው ወደ ያብ ስላደላ ተሰምቶሽም ሊሆን ይችላል። አላቅም እንደዛም ሊሆን ይችላል። ስለ ያብ መልካም ነገር የተናገረ ነው መልካም ሰው ስለሆነ ስለ ፍቅር ብሎ የዋለልሽ ምስዋት አገናዝበን ነው እንጂ ለክፋት አይደለም። ባለው ያብ እኮ ባልሽ ነው እንዳይሰማሽ፣ ልዬ ፍቅሬኔ ማይፎንቅ እንዴ። እና ቲክቶከሮች እንዳለን የወደዱት ያብን አትወደዱት ደግሞ ማየት አንችልም። አንቺን ጠልተንሽ አይደለም፣ ከስህተትሽ እንድትመለሽ ነው። አናት አናትሽ ቅው ቂው ቅው ቅው ቅው የምናደርገው ይሄው አስተካክልሽ መጣሽ አይደል? አስተካክልሽ ይሄው። በፍቅር ስትመጪ ደግሞ ሁላችንም ልባችን ሰላም እረፍት አገኘ። ለዛ ነው። ለማንኛውም ወድሽ አለው አከብርሽ አለው። መድኃኒዓለም ይጠብቅልሽ። ከአያብጋ ወልደሽ ቅመሽ ኑሪልን። እንወድሻለን። አይ ሄሉ፣ ትላንትማ ነቅለሻል እናቲት ሙን ነቅለሻል። ለማንኛውም መልካም ውሎ መልካም እንት፣ እስቲ ኦዲየንሶች፣ እስቲ እኔ ሞልጫለሁ። እንዲ እኔ እኮ መርቅኝ ወይን ጭንቅሌዋን ነካ የሚያደርግ ነገር፣ ግን የሆነ ጊዜ ግን እንት አሻንጉል ሊለቃልኛለች እናት የእሱ ንግግሬ ላይ ጭንቅላቷን ነክቷታል ይመስለኛል። ማርያም ምን እንዴት እንዴት እንዲህ ክብር እየሰጠች ምናምን ዘራፍ ምናምን ብያታለሁ። ያ ነገር ነው መሰለኝ ጭንቅሌዋን ቂው ያደረጋት። ውይ ወይኔ ገብርኤሉ፣ እኔ እኮ እብድ ነኝ እግዚአብሔርን፣ እብድ ነኝ ማርያምን፣ እብድ ነኝ ይ ያ ነገር ይመስለኛል በሄለን ማሞ ገብታ እንደዚህ ምላስ የምታወጣዋን ነገር ልካልኛለች። ያቄው አደረጋት እንደ እናንተ ሀሜታ ይሆነብኝና እኔ ስለ አንቺ ካላወራው ራሱ ልሶ ራስ እግዚአብሔርን ቲክቶኮሩ እንትኑ ጂጂ፣ ረሄሉ ረሳሻት፣ ረሄሉ ረሳሻት ይሉኛል። መድኃኔ ዓለምን መድኃኔ ዓለምን ነው ምላችሁ እና አትፈንጥሽ ሚጥሚጣ ነው ማጥንሽ፣ ቢካልሽ እናት ሚጥሚጣ ሚጥሚጣ ዩቱበሮች እየሻቅሉ እንደሚሻቅሉብን እኛ ምን ሻቀላለን? አ አ ከበከፋ ከመጣችሁ በከፋት፣ በደግ ከመጣችሁ በደግ። አ ግን ኡነትን አጋልጫለሁ መሰለኝ። አይ እኔ ነገር ህዝብ እንዲነቃ ያልፈለገችውን ነገር ለጥፍ ያለው ያ ነው ያጦዛት ይመስለኛል። ድራማው ሊቀጥል ነበረ ይመስለኛል። ድራማው ሊረዝም ነበረ እኔ ግን እግር እግር እየተከተልኩ እንትን አልኩ ይመስለኝ ወይ እኔ ሁለተኛ አይለመድኝ። እንደ ሌላዎቹ እንዲህ ነው እንዲህ ነው ብያ አልተነትንም። እንደ እኔ እኮ እኮ እንደዚህ ሽፉፍን ያለ ነገር አለው። ለማንኛውም መልካም ውሎ።